የተወደዳቸሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም አብይ አህመድ ወደ አሰብ እንዳይዘምቱ ሶስት ምክንያቶች አስሯቸዋል ሲሉ ጄኔራሉ ገለጹ። በኤርትራ ወጣቶችን ለውትድርና ለመመልመል የቤት ለቤት አሰሳው መጠናከሩ ሰምቷል። የቀድሞ ወታደራዊ አመራር ደግሞ ኢሳያስ በኢትዮጵያ ጉዳይ እንቅልፍ የሚያገኙበትን ሁኔታ በተመለከተ ተናግሯል። በዝርዝር የምንመለከተው ጉዳይ ይሆናል። ጠቅላይ ሚኒስትር አብይ አህመድ ድሬዳዋ የኦሮሚያ ነች ካሉ በኋላ በከተማዋ የኦሮሚያ ልዩ ኃይል መሰማራቱ ተሰማም። በከተማዋም ሰዎችን እያሰሩና እያዋከቡ ነው ሲሉ ነዋሪዎቹ ለኢትዮ ፎረም ተናግሯል። የጠቅላይ ሚኒስትሩ ንግግር የሚተች ሰው እንዲታሰር የሚያደርግ ግብረ ኃይል ተመስርቷልም ተብሏል። ከምንጮቻችን የተገኘው መረጃ ይቀርባል። ህወሓት የብልጽግናው መንግስት የክልሉን ህዝብ ወደ ሁከት እንዲገባ እያደረገ ነው ሲል ከሰሰም። በዚህ ሂደት ውስጥ እየተሳተፋችሁ ያላችሁ ኃይሎች ከድርጊታችሁ እንድትታቀቡ ሲልም ጠይቋል። ተጨማሪው ወደ እናንተ ይቀርባል። የብልጽግናው መንግስት የኢንተርኔት መረጃዎችን ሳንሱር የሚያደርግ ቴክኖሎጂ በመገንባት ላይ ተጠምዷል ሲል አንድ ዓለም አቀፍ ድርጅት ገለጸም። አገዛዙ ዓለም ላይ የኢንተርኔት ተጠቃሚዎችን ከሚገድቡ ቀዳሚ ሀገራት ተርታ የሚሰለፍም ሆኗል። ሌላኛው መረጃችን ነው። በአንድ ሳምንት ጊዜ ውስጥ በደቡብ አፍሪካ ቢያንስ አምስት ኢትዮጵያውያን ተገደሉ። ደቡብ አፍሪካ ውስጥ ኢትዮጵያውያን በታጣቂዎች ሲገደሉ ያለፈው ሳምንትም የመጀመሪያ አይደለም። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። አብይ አህመድ ወደ አሰብ እንዳይዘምቱ ሶስት ምክንያቶች አስሯቸዋል ሲሉ ጄኔራሉ ገለጹ። በኤርትራ ወጣቶችን ለውትድርና ለመመልመል የቤት ለቤት አሰሳው መጠናከሩም ተሰምቷል። የቀድሞ ወታደራዊ አመራር ደግሞ ኢሳያስ በኢትዮጵያ ላይ እንቅልፍ የሚያገኙበትን ጉዳይ በተመለከተ ተናግሯል። ሁለቱ የምስራቅ አፍሪካ ሀገራት መሪዎች ጦርነትን ለመክፈት ወይንም ደግሞ ለመመከት እያደረጉ ያሉትን ዝግጅትና የገጠማቸውን ችግር በተመለከተ ሰፋ ያለ ሀተታውን ያወጣው ኒው ላይንስ በኤርትራ ወጣቶች ለ ለመመልመል የቤት ለቤት አሰሳ እየተደረገ ነው። በኢትዮጵያ በኩል ደግሞ የሀገሪቱ የጦር መሪ ብርሃኑ ጁላ 200 ሚሊየን ለ ለሁለት ሚሊየን ህዝብ እስረኛ ሆነን አንቀጥልም እያሉ ነው ሲል ያነሳል የአብይ አህመድ የመስፋፋት ፍላጎትና ና የኢሳያስ አፈወርቂ የውክልና ጦርነት ፍቅር አደገኛውን ጦርነት ዋዜማው ላይ አድርሶታል ሲልም ያስጠነቅቃል። አሰብን መከላከል ከጂኦግራፊያዊ አቀማመጥ አንጻር ለኢሳያስ አፈወርቂ አስቸጋሪ ነው። ምክንያቱም ከኢትዮጵያ ድንበር በአምሳ ማይል ርቀት ላይ የምትገኝ ና ለማጥናትና በማለትም መጽሔቱ ይጠቅሳል። ነገር ግን ለኢሳያስ አሰብን ማጣት ለዘመናት የገዙበትን ትርክታቸውን ጨምሮ ማሳጣት ነው። ለአብይ አህመድ ደግሞ አሰብን ማግኘት ባህር ኃይልንም ክብርንም መልሶ እንደ ማግኘት ይሆናል። ሁለቱም አገዛዞች አንድ የሚያደርጋቸው ደግሞ ስልጣናቸውን በየትኛውም መስዋዕትነት መጠበቅ ነው። ያ የተነካ በመሰላቸው ጊዜ ጦርነት ለማወጅ ወደኋላ የማይሉ አካላት ናቸው ሲልም ገልጿቸዋል። አንድ አዲስ አበባ ውስጥ የሚገኝ ካፌ ላይ ቁጭ ብለው ለመጽሔቱ ቃለመጠይቅ ሰጡ የተባሉ የመከላከያ ሰራዊቱ የቀድሞ ጀኔራል ሲናገሩም አብይ አህመድም የሆኑ ኢሳያስ አፈወርቂ ጦርነትን ይፈልጋሉ ነገር ግን ያለባቸው ውስንነት አንቆ ይዟቸዋል በማለት ነው። እኒህ አብይ አህመድ ወደ ስልጣን በመጡ ሰሞን ጡረታ እንደወጡ የተገለጹ ጀኔራል አብይን ወደ ኤርትራው ጦርነት እንዳይገቡ ያደረጉ የሚሏቸውን ሶስት ምክንያቶችንም አስቀምጧል። የመጀመሪያው በአማራና ኦሮሚያ ክልል ያጋጠማቸው የ ታጣቂዎች ፈተና ስለመሆኑም ያነሳሉ። በሁለቱ ክልሎች ያለው የፖለቲካ ሁነት ያልተረጋጋም፣ በአብዛኞቹ አካባቢዎችም ከቁጥጥራቸው የወጣ ነው በማለትም ነው የሚጠቅሱት። ሁለተኛው አብይ አህመድን ያገዳቸው ሁነት ደግሞ ሌላ ጦርነትን ወደ አሰብ መክፈት ማለት አዲስ አበባ ላይ ተቃውሞን ያስነሳል የሚል ፍርሃት እንደሆነም ያብራራሉ። በተለይም ኢሳያስ አፈወርቅ የኢትዮጵያን ወቅታዊ የውስጥ ምስቅልቅል ተጠቅመው የህወሓት የፋኖና ና የኦሮሞ ነጻነት ኃይሎችን በማስተባበር ይፈነቅሉኛል የሚል ስጋት አራት ኪሎ ላይ እንዳለ በመጥቀስ ሶስተኛው አብይን ወደ አሰብ ጦራቸውን እስካሁን እንዳያዘምቶ ያደረጋቸው ምክንያትን በመጽሄቱ የተጠየቁት ጄኔራሉ ምክንያት አድርገው ያቀረቡት ደግሞ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ ና ግብጽ የቀይ ባህር ፍላጎትና በቀጠናው ያላቸው ተጽዕኖ ስለመሆኑም ያስረዳል። እኒህ ጄኔራል አብይ አህመድ በውስጥ ያጋጠማቸውን መከፋፈልና የኢኮኖሚ ቀውሱን ቢተውት እንኳን በተባበሩት አረብ ኤሜሬቶች ሁንታ ሳያገኙ ወደ አሰብ እግራቸውን አያነሱም በማለትም ያነሳሉ። መጽሔቱ ከኤርትራ በኩል ያለውን ጉዳይም ያነሳል። በዛች ትንሽ ሀገር የግዳጅ ወታደራዊ ዘመቻ ሽሽትን ወጣቱ ተሰዶ ያለቀ ስለመሆኑም ያስታውሳል። ኬንያ የሚገኝ አንድ ሀብት የተባለ አስራ ሰባት ዓመት ኤርትራዊ ሲናገር ነበር። ታላቁ ወንድሞ ከአምስት ዓመታት በፊት ለውትድርና ተወስዶ ዛሬም ያለበት እንደማይታወቅም ገልጾ ቤተሰቦቹም እሱንም ላለማጣት ከዛች የአፈና ሀገር በኢትዮጵያ በኩል እንዲወጣ ለማድረግ የቆጠቡትን ሁሉ እንደከፈሉለት ይናገራል። ለጉዳዩ ቅርበት ያላቸው አንድ ሌላ ምንጭም አሁን የአስመራ አገዛዝ በወጣት ሰራዊት ቀውስ ውስጥ መውደቁን አስታውሰው የቀድሞ የሰራዊቱ አባላትን ኢሳያስ አፈወርቅ የመጥራታቸውም ይሁን ድንበሩ ላይ ቁጥጥርን ማጥበቃቸው ከዚህ ጋር የተያያዘ ነው ይላሉ። አሁን የኤርትራ ጦር ያለበትን ቁመና ያረጁ አባላት የሞሉትናም ዝቅተኛ ክፍያ የሚያገኝ ብለው በእርግጥ የመከላከል ውጊያ ማድረጋቸው አይቀርም። ነገር ግን ጦርነቱ ረጅም ጊዜ የሚዘልቅ ከሆነ መቆየት አይችሉም ሲሉ ምንጩ አስረድቷል። በጥቅሉ አብይ የሚሆኑ ኢሳያስ ጦርነት ቢከፍቱ የሚከፍሉት ዋጋ ውድ እንደሆነ እያሰቡ ቢተዉት፣ ደግሞም ፖለቲካዊ ኪሳራው በዛው መጠን እንደሆነ እየተመለከቱ ለጊዜው ቅስቀሳና ምልልስ ላይ ብቻ ተኩረው ቀጥለዋል በማለት መጽሔቱ ጠቅሷል። አንድ በሱዳን የሚገኙ የኤርትራ የጦር አዛዥ ደግሞ ይህንን ይላሉ። ኢሳያስ ኢትዮጵያዊ ያሉ እሳቶች ሁሉ እየነደዱ እንዲቀጥሉ በእጅጉ ይፈልጋሉ፣ ያስካለ ድረስ በሰላም ይተኛሉ በማለት ይናገራሉ። ይህ የኢሳያስ የቀጠናው ቀውስ ለእኛ ሰላም ነው የሚል ዶክትሪን የኤርትራ መርህ ሆኖ ስለመቀጠሉ በማከል ለመሆኑ በአሰብ በኩል በኢትዮ ኤርትራ ድንበር አካባቢ ያለው ሁነትስ ምን ይመስላል የሚለውንም መሰረታዊ ጥያቄ ነው በማለት መጽሔቱ ያብራራል። አንድ የአፋ ድንበር ነዋሪዎች ቤተሰብ በአሁኑ ወቅት በአካባቢው የተለየ ወታደራዊ እንቅስቃሴ እንደሌለ አንስቶም ህዝቡ ጦርነት መስማት እንኳን ሰልችቶታል ይላል። እንዳለመታደል ሆኖ ግን ቀጠሮና ስትራቴጂካዊ ሁኔታን እንኳን የማይጠብቁት የሁለቱ ሀገራት መሪዎችና የአፍሪካ ቀንድ ሀገራት ወደ ጦርነቱ ለመግባት መልካም አጋጣሚን እየተጠባበቁ ስለመሆኑ ያትታል። ጠቅላይ ሚኒስትሩ ድሬዷ የኦሮሚያ ነች ካሉ በኋላ በከተማ የኦሮሚያ ልዩ ኃይል መሰማራቱ ተሰማም። በከተማም ሰዎችን እያሰሩና እያዋከቡ ነው ሲሉም ነዋሪዎቹ ተናግረዋል። የጠቅላይ ሚኒስትሩ ንግግር የሚተች ሰው እንዲታሰር የሚያደርግ ግብረ ኃይልም ተሰማርተዋል ተብሏል። በከተማ ውስጥ የድሬዷ ከተማ ፖሊሶች የተገደሉ ሲሆን ይህንን ያደረገው ሸኔ ነው በሚል ከከተማ መስተዳድሩ ጥያቄና ፈቃድ ውጭ የኦሮሚያ ልዩ ኃይል ተሰማርተዋል ተብሏል። በህዝቦች መካከል ግጭት እንዲቀሰቀስ የሚያደርጉ ንግግሮችና ተግባራትን በማድረግ የሚታወቁት ጠቅላይ ሚኒስትር አብይ አህመድ ከአንድ ወር አካባቢ በፊት በፓርላማ በሰጡት ማብራሪያም ድሬዳዋ የኦሮሚያ ነች በማለት ይህንንም ህገ መንግስቱን በመጥቀስ መናገራቸው አይዘነቀም። ድሬዳዋ ላይ ድሬዳዋ የኦሮሚያ ክልል አካል ነበረ በህገ መንግስቱ። ሶማሌዎች እና ኦሮሞዎች ወንድማማች ሆነው ለብዙ ዓመት ኖረዋል። ድሬዳዋ ጋር የይገባኛል ጥያቄና ክርክር ተፈጠረ ሲፈጠር በኢህአደግ ዘመን በዚህማ እንጨቃጨቅም። ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሱማሌ አንዱን ተርም ከንቲባ ይሁን፣ አንዱን ተርም ኦሮሞ ከንቲባ ይሁን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። በቻርተር የምትተዳደረውን ድሬዳዋን በየትኛው የህገ መንግስቱ አንቀጽ የኦሮሚያ እንደሆነች ባያነሱም ህዝቦችን ለማጋጨት እርሳቸው ይህንን ንግግር ካደረጉ በኋላ ግን ውጥረት ነግሶ ከርሟል የሚሉት አስተያየት ሰጪዎች ከዛ በኋላም ሰዎች መገደላቸውን ያነሳሉ። በከተማ ውስጥ ሁለት የፖሊስ አባላት የተገደሉ ሲሆን ይህንን ያደረገውም ሸኔ ነው በማለት ሰዎችን መግደል ማሰርና ማዋከብ ላይ ባለስልጣናቱ አተኩሯል ሲሉም ይገልጻሉ። ይህ የሆነው ደግሞ እነሽመልስ አብዲሳ እንደ ግል ኃይል በሚቆጥሩት በኦሮሚያ ክልል ልዩ ኃይል በኩል ነው የሚሉት የድሬዳዋ ከተማ ኗሪዎች፣ ከሁለት ሳምንት ጀምሮ የኦሮሚያ ልዩ ኃይል ወደ ከተማ መግባቱንም ያብራራሉ። በከተማ ውስጥ ሁለት ፖሊሶች ባልታወቁ ሰዎች መገደላቸውንም ተከትሎ ይህንን ያደረገው ሸኔ ነው በሚል ሰበብ ከተማ ውስጥ ገብተው በፓትሮል እየዞሩ ያስፈራራሉ አዋክ ይሰውራሉ ሲሉም የከተማዋ ነዋሪዎች ተናግሯል። አንድ የድሬዳዋ ፖሊስ መኮንን ደግሞ እኛ በእነርሱ ስራ እንድንገባ አይፈቅድልንም፣ ለመገባችሁ ብለን አንጠይቅም። በእኛ ወታደራዊ ካምፕ ውስጥ እንዲሰፍሩ ተደርገዋል ሲሉም አብራርተዋል። ጠቅላይ ሚኒስትር አብይ አህመድ ግጭት ቀስቃሽ ንግግራቸውን ካደረጉ በኋላም ንግግራቸውን የሚተቹ ወይንም ደግሞ የሚቃወሙ ሰዎች እንዳይኖሩ በፌስቡክ ላይ የሚጽፉና በቲክቶክ ላይ የሚናገሩ ካሉም እንዲታሰሩ የማድረግ ኃላፊነት ተጥሎብን እርሱን እያደረግን ነው ሲሉም የፖሊስ መኮንኑ ነግረውናል። መከላከያው ከጠቅላይ ሚኒስትሩ ተንኳሽ ንግግር በኋላ ባወጣው ሪፖርት ደግሞም በምስራቅ ኢትዮጵያ ሲንቀሳቀሱ የነበሩ የሸኔ ታጣቂዎች ተደመሰሱ ሲል መግለጹን የሚያስታውሱት ኃላፊው ያ መግለጫ የወጣው የኦሮሚያ ልዩ ኃይልን በድሬዳዋ ለማስፈር ምክንያት ለመስጠት ያክል ነውም ይላሉ። በወቅቱ የድሬዳዋ ከተማ መስተዳደር ፖሊስ ኮሚሽን ሸኔ መጥቶብን አጠቃን ሲል መግለጫ እንዲሰጥ መደረጉን የዚህ አካል ስለመሆኑ ያስታውሳሉ። 43 የጠላት ኃይል ተገሏል። እንግዲህ እንደሚታወቀው የሽብርተኛው የሸኔ ቡድን ከምዕራብ ሐረርጌ በተለይ ከአንጫር ድንዲን አካባቢ ካለው አካባቢ ተነስቶ በምዕራብ ሐረርጌ አድርጎ እንግዲህ ወደ ኤረር ከዛ ቀጥሎ ወደ ከውርሶ ጀርባ አድርጎ ወደ ክልላችን መግባቱ ይታወቃል። ይህ ኃይል እንግዲህ መስከረም 19 ወደ ድሬዳዋ መስተዳድር ክልል ከገባ በኋላ በተለይ የምስራቅ ኢትዮጵያ ጎራባች ክልሎች የሆኑትን የኦሮሚያ፣ የሶማሌ እና የድሬዳዋ አዋሳኝ ሽፍራዎችን በመሸሸግ የተለያዩ ሽብር ጥቃቶችን በአካባቢው ማህበረሰብ፣ በኢኮኖሚ እና ኢንዱስትሪ ተቋማት ላይ ጥቃት ለማድረስ የመጣ የሽብር ቡድን ነው። በድሬዳዋ በምስራቅ ሀረርጌ ዞንና በሶማሊያ ክልል ሸኔሌ ዞን አዋሳኝ ቀጠናዎች በመንቀሳቀስ ላይ የነበረው የሸኔ ቡድን ከምስራቅ ኢትዮጵያ ጎረባች ክልል የጸጥታ ኃይሎች ጋር በቅንጅት አጠቃ ነው ሲል መግለጹም አይዘነጋም። ህወሓት የብልጽግናው መንግስት የክልሉን ህዝብ ወደ ሁከት እንዲገባ እያደረገ ነው ሲል ከሰስም። በዚህ ሂደት ውስጥ እየተሳተፋችሁ ያላችሁ ኃይሎች ከድርጊታችሁ እንድትታቀቡ ሲልም ጠይቋል። የብልጽግናው መንግስትና ከትግራይ ወደ አዲስ አበባ የመጡ ሰዎች በትግራይ ያለውንናም ኋላ ቀር እያሉ የሚጠሩትን አካል ላይ የሚያቀርቡት ክስ፣ በአንጻሩ ደግሞ ህወሓት የሚሰጠው ምላሽና መግለጫ መሳ ለመሳ እንደቀጠሉ ናቸው ከቀናት በፊት የብልጽግናው አገዛዝ የድሮን ጥቃትና የአፋርና ትግራይ አዋሳኝ አካባቢ ሆነ ነትን ተከትሎ የነበረው ምልልስም የሚታወስ ነው። ህወሓት አዲስ ባወጣው መግለጫው ደግሞ የትግራይ ህዝብ ላይ ሊያጠፉት የተነሱ ኃይሎችን ሁሉ እየመከተ እዚህ ደርሷል ሲል አንስቶም የፌደራል መንግስቱ የፕሬቶሪያው የሰላም ስምምነትን ከማስፈጸም ይልቅ ውስጣዊ አለመረጋጋቱን በመጠቀም ክልሉን ለማፍረስ የተለያዩ ሙከራዎችን ሲያደርግ ቆይተዋል ብለዋል። በቅርቡ የተከሰተውን የዘር ማጥፋት ጦርነት ለማስቆም የተደረገ ስምምነትን ከመተግበር ይልቅ አሁን በሌሎች መንገዶች በጥፋት መንገዱ እንደቀጠለ የሚያሳይ ነው። በርካታ ጉዳዮችም ከዚህ ጋር በተያዘ ማንሳት ይቻላል የሚለው ህወሓት ለዚህ ምሳሌ የሚሆኑ ደግሞ የትግራይ ግዛት ላይ የሚገኙ ኃይሎችን ከመደገፉ በተጨማሪም በክልሉ ከተሞች አመፅ፣ ሁከትና ግርግር እንዲፈጠር ለማድረግ ፍላጎቶች አሉ ይላል። አሁን ያለው ነባራዊ ሁነት የትግራይ ህዝብን በሌላ መንገድ የማጥፋቱን ሂደት ማስቀጠል ነው በማለትም አንስቷል። እናም የክልሉ ህዝብ አንድነትን ለመሸርሸር፣ የክልሉን ህዝብም ወደ ሁከት ለማስገባት የሚሰሩ ኃይሎች ከተግባራቸው እንዲቆጠቡ ሲል ይጠይቃል የትግራይ ህዝብ ያለው ብቸኛው አማራጭም አንድነቱን ለማላላትና ለመበተን የሚመጡበትን ኃይሎችን አንድ በመሆን ማሳየትና መከላከል ነው የሚል መግለጫ ነው ያሰራጩም። ብልጽግና አካሂደዋለሁ ያለውን የምርጫ ድግስ በተመለከተ ፓርቲዎቹ ቀነ ገደብ አስቀመጡ። ቅንጅቱ ጠቅላይ ሚኒስትር አብይ አህመድ ከአንድ ሳምንት በፊት በጎንደር ያስተላለፉት መልእክት ስለ ሀገሪቱ የሰላም ሁኔታ ምስክር ይሆናል ሲል ገልጿል። ኢህአፓ፣ መኢአድ፣ እናትና ሌሎችም የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ምርጫ የዲሞክራሲያዊ ሂደት ማሳለጫ እንጂ የይስሙላ መርሃ ግብር ማሟያ ሊሆን አይገባም ይላል። ቅንጅቱ በመግለጫው ለምርጫ ክንውን መሰረታዊ ተብለው ከሚጠቀሱ ግንባር ቀደም ጉዳዮች ውስጥ የሀገሪቱ ሰላምና ጸጥታ የተረጋጋ አለመሆኑም ሀገሪቱ ለተከታታይ ዓመታት በርስ በርስ ጦርነት ውስጥ መቀጠሏም የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከትነው ብሏል። የቅንጅቱ አባል ፓርቲዎች በሀገሪቱ የተለያዩ አካባቢዎች እየተካሄዱ ያሉ ጦርነቶች ሰላማዊ የፖለቲካ መፍትሄ ሊበጅላቸው ይገባል ብለን በተደጋጋሚ ያሳሰብን ቢሆንም ለጥያቄያችን ተገቢው ትኩረት ተሰጥቶ ምላሽ ባለማግኘቱ ዛሬም ከዳር እስከዳር ሀገሪቱ በጦርነት ውስጥ ትገኛለች ሲሉም ወቅሷል። ጠቅላይ ሚኒስትር አብይ አህመድ በጎንደር ከተማ በቅርቡ ባደረጉት ጉብኝትም ከጎንደር እስከ ጎርጎራ ያለአጃቢ መንቀሳቀስ አለመቻሉ መግለጻቸው የሀገራዊ ነባራዊ ሁኔታውን በግልጽ የሚያሳይ ሲሆን ለዚህ ከሀገሪቱ ጠቅላይ ሚኒስትር በላይ ተጨማሪ ምስክር አያሻም በማለትም አትቷል። የእርስ በርስ ጦርነቱ እንዳለ ሆኖ በጋዜጠኞች ላይ በተለያዩ ጊዜያት የሚደርሰው ዛቻ፣ እስራትና አስገድዶ መሰወር ለምርጫው በነጻነት ሽፋን ሊሰጡ በሚገባቸው የመገናኛ ብዙሀን ላይ የፍትሐዊነት ደመና እንዲያጠላና በዚህም ምክንያት ከይታ ውጭ በ ጓዳ የሚከናወን ምርጫ ሊሆን መቻሉ ጥርጥር የለውም ብለዋል። ከዚህ በመነሳት የምርጫ ጊዜ ሰሌዳው በብሔራዊ ምርጫ ቦርድ ላይ ህዝብ ይፋ ከመደረጉ አስቀድሞም ወይንም ደግሞ እስከ ህዳር ወር መጨረሻ ሳምንት ድረስ የብልጽግናው መንግስት ሶስት ጉዳዮችን ተግባራዊ በማድረግ ለምርጫው ምቹ መደላደልን ይፍጠር ብለዋል በዚህ የጊዜ ሰሌዳ መንግስት ተግባራቱን ሊፈጽም ካልቻለ ግን ጉዳዩን በመመርመር በቀጣይ እርምጃ እንወስዳለን ለህዝቡም ይፋ እናደርጋለን ሲሉ በማስጠንቀቅም ሶስት ነጥቦች ያሏቸውን አስቀምጧል የመጀመሪያው በሀገሪቱ እየተካሄደ ያለው የርስበርስ ጦርነት በአስቸኳይ እንዲቆም ለዚህም የምርጫ ጊዜ ሰሌዳ ወደ ተግባር ከመሸጋገሩ ቀደም ብሎ በተግባር የተረጋገጠ እርምጃ በመውሰድ ለምርጫ አመቺ ሁኔታ መፈጠሩን መንግስት ግልጽ እንዲያደርግ ተዋጊ ኃይሎች የሚህንኑ እንዲያረጋግጡ እና ህዝቡ የሚህንኑ እንዲመሰክር እናሳስባለን ያሉበት ነው። ሁለተኛው በየእስር ቤቱ ያለ ፍርድ ታጉረው ይገኛሉ ያላቸውንና የፍርድ ሂደታቸው ሆነ ተብሎ እየተራዘመ የሚገኙ የፖለቲካ እስረኞች እንዲፈቱና በምርጫ ሂደቱ በነጻነት እንዲሳተፉ የጠየቁበት ነው። በሶስተኛ ደረጃ የተቀመጠው ደግሞ በየእስር ቤቱ ታጉሮ የሚገኙ የመገናኛ ብዙኃን ባለሙያዎች ያለምንም ቅድመ ሁኔታ እንዲፈቱና በነጻነት እንዲዘግቡ ብሎም ህዝቡ ግብር እየከፈለ ያቋቋማቸው በመንግስት ቁጥጥር ስር ያሉ የመገናኛ ብዙኃንም ከስርዓቱ አገልጋይነት፣ ግለሰብ አወዳሽነትም ወጥተው የተቃዋሚውንም ድምፅ እንዲያሰሙ ለምርጫውም ተገቢ ሽፋን እንዲሰጡ እንዲደረግ በጥብቅ እናሳስባለን በማለት በመግለጫቸው ላይ አመልክተዋል የብልጽግና አገዛዝ የኢንተርኔት መረጃን ሳንሱር የሚያደርግ ቴክኖሎጂን በመገንባት ላይ ተጠምዷል ሲል አንድ ዓለም አቀፍ ድርጅት በጥናት አረጋገጥም። አገዛዙ ዓለም ላይ የኢንተርኔት ተጠቃሚዎችን ከሚገድቡ እንደ በርማና ቤላሩስ ካሉ ሀገሮች ተርታ የሚሰለፍም ሆኗል። የብልጽግና አገዛዝ ጦርነትን ከፈጠረ በኋላ ከሚከለክላቸው አገልግሎቶች መካከል አንዱ ኢንተርኔት ሲሆን፣ በትግራይ ለሁለት ዓመታት፣ በምዕራብ ኦሮሚያ ለበርካታ ዓመታት፣ ባለፉት ሁለት ዓመታት ደግሞ በአማራ ክልል አንድ ጊዜ የሚለቀቅና የሚከፈት ኢንተርኔት እንዳይኖር ሲያደርግ መቆየቱ አይዘነጋም። በኢንተርኔት በጻፋችሁት መልእክት ጠቅላይ ሚኒስትሩን ተቻቸው፣ የፌስቡክ ፕሮፋይል ምስላችሁን የተቃዋሚ ሰዎችን ፎቶ ያደረጋችሁ በሚል ሰዎች ሲታሰሩና ሲሳደዱ መቆየታቸውም እንደዚሁ። እንዲህ ባለ ድርጊቱን ባለፉት ስምንት ዓመታት ኢንተርኔት በመዝጋትና አገልግሎቱን በማቀብ ከአፍሪካ ቀዳሚ ተብሏል። ከወራት በፊት ኢንተርኔት ሸትዳውን ኢንአፍሪካም በሚል በጽሁፍ መልኩ የቀረበ ጥናትም እንደ አውሮፓውያን የዘመን ቀመር በ2016 14 ኢንተርኔት መዘጋት እንደነበር ገልጾ በ2024 ደግሞ አሃዞ 28 መድረሱን ጠቅሷል። አሁን የተሰማው ዜና ደግሞ ብልጽግና ከአፍሪካ አንደኛ ያስባለውን የኢንተርኔት መዝጋትና ሳንሱሩን የበለጠ ለማጠናከር የሚያስችል የቴክኖሎጂ ዝርጋታ እያደረገ ስለመሆኑ የሚጠቁም ነው። ፍሪደም ሀውስ የኢንተርኔት እቀባና ሳንሱሩን በማስመልከት በወጣው ዓመታዊ ሪፖርቱም የኢትዮጵያን ደረጃ ዘንድሮ የሚያሽቆለቆለ ብሎታል። በዓለም አቀፍ ደረጃ የኢንተርኔት ነጻነት ለ15 ተከታታይ ዓመታት ሲቀንስ ኢትዮጵያ የኢንተርኔት ሳንሱር መሰረት ልማት ተልማት እየሰሩ ካሉ አገራት አንዱ ሆናለች ያለው ሪፖርቱ ደረጃዋንም ከነ ማይናማር ጋር አንድ አድርጎታል። ሪፖርቱ ላይ እንደተገለጸው ከሆነም አይስላንድና ኢስቶኒያ በኢንተርኔት ነጻነት መሪዎቹ ሲሆኑ እንደ ማይናማር ያለው ሀገራት ደግሞ ኢንተርኔትን በማፈን ከቀዳሚዎቹ ተርታ ተሰልፏል። በሪፖርቱ ኢትዮጵያን ጨምሮ ካዛክስታን፣ ማይናማር፣ ካምቦዲያና ቤላሩስ የሳንሱር ስርዓት መሰረተ ልማትን በመገንባት የተጠመዱ በሚል ተገልጿል። በአንድ ሳምንት ጊዜ ውስጥ በደቡብ አፍሪካ ቢያንስ አምስት ኢትዮጵያውያን ተገደሉ። ደቡብ አፍሪካ ውስጥ ኢትዮጵያውያን በታጣቂዎች ሲገደሉ ባለፈው ሳምንት የሆነው የመጀመሪያው አይደለም። በሀገሪቱ መጤ ጠሎች ኢትዮጵያውያንን ጨምሮ ጥቁር አፍሪካውያንን ሲገድሉና ሲዘርፉ ብዙ ዓመታትም ተቆጥሯል። ከእነዚሁ ጋር ወንጀለኞችም ተደብቀው ኢትዮጵያውያንን እንደሚገድሉ ይሰማል። ባለፈው ሳምንት በጆሃንስበርግና አካባቢው እንደዚሁም በደርባን ከተማ ነፍሰ ገዳዮች ኢትዮጵያውያኑ ቤት ወይም የንግድ ድርጅቶች ላይ ሄደው እንደዚሁም በጠራራ ፀሐይ በመንገድ ላይ ነው ኢትዮጵያውያንን የገደሉት ይላሉ በሀገሪቱ የሚኖሩ ስደተኞች። ባለፈው ሳምንት ከተገደሉ ኢትዮጵያውያን መካከል በጆሀንስበርግ ከተማ በመኪና ይጓዙ የነበሩ አንድ ኢትዮጵያዊ የሚገኙበት ሲሆን፣ ሌሎች ሁለት ኢትዮጵያውያን በተመሳሳይ ወንጀለኞች በደርባን ከተማ ተገድለዋል። በሌላኛዋ የደቡብ አፍሪካ ከተማ በደርባንም በዚሁ ባለፈው ሳምንት የተገደሉት ኢትዮጵያውያን ቁጥር ከሶስት በላይ ነው። እንደ ኢትዮጵያውያን ስደተኞች ማብራሪያ ከሆነ በአሁኑ ጊዜ በደቡብ አፍሪካ በውጭ ዜጎች ላይ የሚፈጸሙ ጥቃቶች በተለይም በጥቁር አፍሪካውያን ላይ ያነጣጠረ ነው። የዚህ ምክንያቱም ለጥቁር አፍሪካውያን የሚነገረው የጥላቻ ትርክት እየተበራከተ መሄዱ ነው። ይህም የግድያው መጠን በዚሁ ልክ እየጨመረ እንዲሄድ አድርጓል ሲሉም ስደተኞቹ ያነሳሉ። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁኑ ያሰባ ያሰብናቸው መረጃዎች ይህንን ይመስሉ ነበርም። አበቃን። ቸር ያሰማን።